ብቃትን ፍለጋ። አንድ ጊዜ ፈጣሪ ሰውን ያላካተተ ስብሰባን ጠራና ፍጥረትን ሁሉ ሰብስቦ አንድን ጥያቄ ጠየቃቸው ይላል አንድ ምንጩ ያልታወቀ አፈ ታሪክ። ጥያቄው እንዲህ የሚል ነበር። ለነገሩ ዝግጁ እስኪሆኑ ድረስ አንድን ነገር ከሰው ልጆች ልሰውርባቸው እፈልጋለሁ። ስለሆነም ያንን ከሰዎች ለመሠወር የምፈልገውን ነገር የት ባስቀምጠው ሰዎች ሊያገኙት የሚችሉ ይመስላችኋል? አላቸው። ለዚህ ጥያቄ መልስ ለመስጠት ብዙም የደፈረ እንስሳ ማግኘት ከባድ የነበረ ቢሆንም አራት እንስሳት የግል ሐሳባቸውን ሰነዘሩ። ንስር እንዲህ አለ፣ ከሰዎች ለመሠወር የፈለከውን ነገር ለእኔ ስጠኝና ከፍ ብዬ መብረር ስለምችል ጨረቃ ድረስ ይጀው ወጣና እዚያ አስቀምጠዋለሁ። ከፈጣሪም መልሶ ከአንድ ቀን የሰው ዘር ጨረቃ ላይ የመውጣት ብቃት ስለሚኖረው ማግኘታቸው አይቀርም ከዋለሁ ዓሳ እንዲህ አለ እንደ ውቅያኖስ ትልቅ ነገር እንደሌለለና ሰዎች እዚያ ጥልቀት ድረስ እንደማይሄዱ አውቃለሁና እኔ በዋና እዚያ ድረስ መጥለቅ ስለምችል ይጀው ልግባና እዚያ አስቀምጠዋለሁ። ከፈጣሪም መልሶ የሰው ልጅ ወደ ጠለቀው ባህር የመግባት አቅም ለማዳበር ብዙ ጊዜ እስከማይፈጅበት ማግኘቱ አይቀርም ኬ ብሎ መለስ። አንበሳ በተራው እንዲህ አለ። እንኳን ሰው አብዛኛዎቹ የዱር እንስሶች እንኳ የሚፈሩት ጥቅጥቅ ያለውን ጫካ የምደፍር እኔ ነኝ። እዚያ ወስጄ ባስቀምጠው ስለማያገኙት ለእኔ ስጠኝ። ከፈጣሪም ከሰዎች ጫካን መመንጠር ብዙም ስለማይከብዳቸው ቀስ በቀስ ይደርሱበታል አልኩዋል ጦጣ በመጨረሻ እንዲህ አለች። ፈጣሪ ሆይ ከነዚህ ሁሉ ሐሳብ ሰጪዎች በበለጠ ሁኔታ ከሰው ጋር ቀረብ ብዬ የምኖረው እኔ ስለሆንኩኝ ባህሪያቸው በደንብ አውቀዋለሁ ሰዎች አብዛኛውን ነገር ፍለጋ ውጪ ውጪውን ነው የሚሉት ውስጣቸው ያለው ነገር ትዝም አይላቸው ስለዚህ ውስጣቸው ብታስቀምጠው በቀላሉ አያገኙትም ካለችው የጦጣ መልስ ተቀባይነት ስላገኘ ፈጣሪ ለመደበቅ ያሰበውን ነገር በሰው ውስጥ አስቀምጠው ይባላል። ይህ የተደበቀው ነገር የራሳቸው የሰዎቹ ዕንክ ብቃት ነው። ብዙ ሰዎች በውስጣቸው ፈጣሪ አስቀመጠው አስገራሚና የታመቀ ብቃት እያላቸው ምንም እንደሌላቸው በከንቱ ጊዜያቸውን ያባክናሉ። በውስጣችሁ ተዝቆ የማያልቅ ዕንክ ብቃት እንዳለ ታውቃላችሁ። ፈልጋችሁ አግኙት፣ አውጡት፣ አዳብሩት ተጠቀሙበት። ራስን ፍለጋ ብርቱ ጎኖችና ደካማ ጎኖች ምን ምን ናቸው? ዓለም ለመገንዘብ ብዙ ዘመን የፈጀባት እውነት ቢኖር ሰዎችን ሁሉ በአንድ መመዘኛ በመመዘን የጎበዝና የሰነፍ ከጎራ መፍጠር ስህተት የመሆኑን ጉዳይ ነው። ጎበዝና ሰነፍ ብለን የምንለይባቸው መስፈርቶች እጅግ ጠባብና የተወሰነ ዝንባሌ ላላቸው ሰዎች ብቻ በማጣራት የሚያሳልፉ ናቸው። ስለዚህ የጉብዝና መመዘኛ ብለን ያስቀመጥነው መስፈርት ላለማለው ክልል እውነቱ ግን መስፈርቱ መብረር ከሆነ ጎበዙ ንስር ነው። መስፈርቱ መዋኘት ከሆነ አሳ አንደኛ ነው። መስፈርቱ መጋለብ ከሆነ ፈረስ ብርቱ ነው። መስፈርቱ ጉልበተኛነት ከሆነ አንበሳ አንደኛ ነው። መስፈርቱ ተንኮል ከሆነ እንደ ባብ ሾላካ የለም። መስፈርቱ ዝቅ ብሎ ማገልገል ከሆነ ጀግናው አህያ። መስፈርቱ ታማኝነት ከሆነ ማን እንደውሽ። መስፈርቱ ተምታቶ ብን እንጂ አንተም ጎበዝ ነህ። ስለዚህም የዚህ ነገር መፍትሄው የራስን መስፈርት ማውጣት ነው። በዚህ ባወጣኸው መስፈርት መሰረት ግን ደካማ የማይቀናህን እና ብርቱ የሚቀናህን ነገሮች በመለየት በብር ጎንህ ላይ ትጉ ልትሆን ይገባሃል። አየህ ብርቱ ጎንህ ላይ ሰርተህ ትጉ ድረስ ታደርሰው በህብረተሰቡ መስፈርት መሰረት ጎበዝ የተባሉትና ጣሪያው ላይ የደረሱ ሰዎች አንተ ከገነባኸው ብርቱ ጎንህ ውጪ መኖር እንደማይችሉ ማየት ትጀምራለህ። እውነት ነው። ብርታትህ ላይ ለማተኮርና በዚያ ላይ ለመገንባት ጊዜ የማይሰጥና ድጋፍ የማይለግስ ህብረተሰብ ውስጥ እንደምትኖር ግልጽ ነው። ሌላ ምርጫ ግን የለህም። አየ፣ ልዩነቱ እዚህ ጋር ነው። ከደካማ ጎን ስትነሳና ስትታገል በየቀኑ እየጠፋ የሚሄድ ኩራዝ ይዘህ ነው የምትነሳው። ተለኩሶ ስለተጀመረልህ ለጊዜው የበራ ይመስልሃል። ነገር ግን በየቀኑ እየደበዘዘ በመሄድ መጨረሻ ይታለኝ፣ በውስጥ ለኩራዙ የሚሆን የፍላጎትና ዝንባሌ ነዳጅ ስለሌለ ነው። በተቃራኒው ከብርታተ ስትነሳ ለጊዜው ብርሃኑ ጭልጭል ቢልም እንኳን እየጨመረ የሚሄድ መብራት ይዘህ ነው የምትነሳው። ይህ የመሆነው ደግሞ በውስጥ ለኩራዙ የሚሆን የማይቋርጥ የፍላጎትና የዝንባሌ ነዳጅ ስላለና እሳቱን እየመገበው ስለሚሄድ ነው። ለጊዜው ኑሮን ለመግፋት ስትል ብርቱ ጎንህ ባልሆነ ነገር ላይ መሰማራትህ ምንም ችግር ባይኖረውም፣ ለወደፊቱ ግን ብርቱ ጎንህ የምታውቅበትና በዚያ ላይ የምትገነባበትን ሐሳብ የመያዝ ይኖርብሃል። እንደዚህ ካደረክ ነገ ያንተ ነው። እስቲ ዛሬም ከቻልክ ልክ እንደ ሰሞኑ የየቀን ማስታወሻ ዲያርን ላይ በጣም የሚያጓጓህን የሚቀናህንና ውስጥህ የሚነሳሳበትን ነገር ለመጻፍ ሞክር። ጎን ለጎን ደግሞ ብዙም የማያጓጓህ ነገር ግን ቤተሰብ ወይም ህብረተሰቡ ግፊት የሚደርብህን ነገር ጻፍ። ከዚያም ሰማንያ በመቶ ትኩረትህና ጥረትህን በሚቀናህና በብርቱ ጎን ላይ አውሎ ሃያ በመቶ ትኩረትህና ጥረትህን ደግሞ በደካማ ጎን ላይ አውሎ፣ ራስን እንዴት መቀየር ይቻላል? ሕይወት በድንገተኛ አጋጣሚዎች ታጅባ መጓዟ የተፈጥሮ ግዴታ በመሆኑ በድንገት ሁሉም ነገር ቦታውን ሊለቅ ይችላል። በአጋጣሚዎች ህይወት የመመሳቀሏን ያህል ቀን ጠብቆ ነገሮች የሚለወጡበት አጋጣሚ ይፈጠራል። ዘመኑን ሙሉ የተረጋጋና ሰላም የሰፈነበት ኑሮ ሲመራ የነበረ ሰው ድንገት ህይወቱ ተዘበራርቆ የማያውቀው ዓለም ውስጥ ሊገባ ይችላል። ታዲያ ከገባበት የችግር አዘቅት ለመውጣት የሚፈልግ ሰው ችግሩ በተከሰተባቸው ጉዳዮች ዙሪያ ትኩረት ሰጥቶ ማሰብና መፍትሄ ማፈላለግ ሰላማዊ ኑሮን ለመመለስ ይጣጣራል። ከገባበት ችግር ለመውጣት ቀዳዳውን ማግኘት የተሳነው ሰው ደግሞ በሚወስዳቸው የተሳሳቱ እርምጃዎች ከዕለት ዕለት ችግሩን እያወሳሰበው ይሄዳል። ዊኪ ሃው የተባለ ድረ ገጽ በህይወት አጋጣሚ ከገቡበት ጥሩ ያልሆነ መስመር ለመውጣትና ራስን ለመቀየር የሚረዱ ነጥቦች ብሎ ያስቀመጣቸው እንደሚከተለው ቀርበዋል። ችግሮችን መለየት። ችግሮችን መለየት ራስን ለመለወጥ በሚደረግ ጥረት ውስጥ ቀዳሚውን ቦታ ይይዛል። ችግሩ ከታወቀ በኋላ ለምን ሆነ፣ መቼ ሆነ፣ እንዴት ሆነ ለሚሉ ጥያቄዎች መልስ ማግኘት ይቻላል። የመፍትሄ ሰበብ ተገኝቶ ለውጥ እስኪመጣ የተፈጠሩ ችግሮችን መለየት ወሳኝ ነው። የችግሮቹ ምክንያት በግልጽ ከታወቀ መፍትሄ ይገኝለታል። ለራስ ሐሳብ ቅድሚያ መስጠት፣ አብዛኛውን ጊዜ ሰዎች ችግር በሚያጋጥማቸው ወቅት ራሳቸው የሚያፈልጉትን ሐሳብ ከመከተል ይልቅ በሰዎች ሐሳብ መመራት ያዘውትራሉ። ራስን በመቀየር ሂደት ውስጥ ግን ከሰው ሐሳብ ይልቅ የራስን አእምሮ ተጠቅሞ የለውጥ መንገድ መፈለግ ይደገፋል። ሁኔታዎች መቀያየር እንደሚችሉ ማመን። ራሱን መለወጥ የሚፈልግ ሰው በነገሮች ቦታቸውን መልቀቅና መያዝ ያምናል። አሁን የተረጋጋ የሚመስል ነገር ከቀናት በኋላ እንዳልነበር ሊሆን ይችላል። ሁሉም ነገር ሊመጣ እንደሚችል እንደሚያጋጥም የሚያምን ሰው ጊዜው ሲደርስ በሚከሰተው ነገር ካለመሸበሩ በተጨማሪ ህይወቱ አይናጋም። ምክንያቱም ቀድሞ ሊመጣ እንደሚችል ያውቅ ነበር። ታጋሽ መሆን የታጋሽነት ጥበብ ራስን ለመቀየር ከሚያስፈልጉ ጥበቦች አንዱ ነው። ራሱን መለወጥ የሚፈልግ ሰው ሁሉም እንዳመጣጡ መመለስና ሁሉን መቻል አለበት። የሚያጋጥሙትን ችግሮች በፊት ከሚፈታበት በተሻለና ማስተዋል በተሞላበት መንገድ መፍታት ይጠበቅበታል። ለዚህ ደግሞ ትዕግሥተኛ መሆን የግድ ነው። አላማህን ለማሳካት ያለህን አቅም ሁሉ ተጠቀም። አባትና ልጅ በጫካ ውስጥ በመጓዝ ላይ ሳሉ ልጁ አባቱን ጥያቄ ጠይቀዋል። ከአባቴ ይህን ዛፍ ብገፋው ቅርንጫፎቹን ማነቃነቅ አልችልም። አለው። እንዴታ ሙሉ አቅምህን ተጠቅመህ ከሞከር የማችለው ነገር የለም ሲል መለሰለት። ልጁም ሙከራውን ጀመረ። ይሁንና ግን ዛፉ ትልቅ በመሆኑ ቅርንጫፎቹን ሊወዘወዝ አልቻለም። አባቴ ተሳስተሃል፣ እኔ ይህን ማድረግ አልችልም ኮ አለው። እንደ እንደገና ሞክር አለው አባቱ። ልጁ የቻለውን ያህል ዛፉን ቢገፋም ቅርንጫፎቹ አልነቃነቅ አሉ። ብዙ ሞከረ፣ ግን አልሆነም። ኮ አባቴ አልችልም አለው ተስፋ በመቁረጥ አባቱንም ከልጄ አቅምህን በሙሉ ተጠቀምና ሞክር ነበር ያልኩ፣ ግን አላደረከውም ከሲል መለሰለ። ከዚህ በላይ ልጁ ግራ ተጋባ። አው እኔም መች ለእርዳታ ጠየከኝ ሲል ልጁ ያልጠበቀውን ምላሽ መለሰለ በዙሪያችን ያሉትን አማራጮች፣ እድሎች፣ ድጋፎች፣ ተስፋዎች፣ ብርታቶች ሳንጠቀም አንድ ነገር ኮ አልተሳካልኝም ብለን ተስፋ መቁረጥ አይገባንም። ማንም በራሱ ሙሉ አይደለም ድጋፍ ይፈልጋል፣ እርዳታ ይፈልጋል። በሌላው ተስፋ አለመቁረጥ ውስጥ በሌላው ብርታት ውስጥ በሌላው መጽናናት ውስጥ ኃይላችንን ልናገኘው እንችላለን። እርዳታ የጠየቅናቸው ሰዎች ባይተባበሩን የተሳሳተ ሰው መጠየቃችንን እንጂ ወይም አጠያየቃችንን መለወጥ እንዳለብን እንጂ ወይም በሌላ ጊዜ መጠየቅ እንዳለብን እንጂ እርዳታ መጠየቃችን ኖር ነው ማለት አይደለም። በዙሪያችን ያለውን እድል ሁሉ አሟጠን መጠቀም ለህልማችን መሳካት መሰረት ነው። ራይን እድል ስጠው ሮበርት ውድርፍ ፋብርት ዋን ረፍ የኮካኮላ ፕሬዚዳንት በነበረበት በፈረንጆቹ አቆጣጠር ከ1923 1955 ዓም ውስጥ የነበረው ራይ የሰው ዘር ባለበት ስፍራ ሁሉ የኮካኮላ ምርቶችን ለማድረስ ነበር። ዛሬ ኮካኮላ በዓለም ቀንደኛ የለስላሳ መጠጥ አቅራቢ ነው። አራት መቶ የተለያዩ የመጠጥ አይነቶችን ያቀርባል። በ200 አገሮች ውስጥ በአመት 1.5 ቢሊዮን መጠጦችን ይሸጣል። ከካካካዋ ኮምፓኒ ይህ ሁሉ የሆነው ይህ ባለራእይ በአይነ ሊናው ከማየቱ ይሆናል ብሎ ከማመኑና ለስራ ከመንቀሳቀሱ የተነሳ ነው። አንድ ማየት የተሳናት ሴት ከዐይን ሳይኖረው ከመወለድ ሌላ ምን የከፋ ነገር አለ ተብላ ለተጠየቀችው ጥያቄ እንዲህ ብላ መለሰች፣ አይን እያለ የራእይ አለመኖር ነው። ኪራይ ማለት አንድ ሰው በውስጡ የሚያየውና ራሱን ፈጽሞ የሚሰጥለት የአይን ህልና እይታ ነው። ራሱንና ሌሎችን አስተባብሮ ለመድረስ ለማከናወን የሚነሳለት ጉዳይ ራእይ ይባላል። ራእይ ከሁኔታዎች ሁሉ ቢሰምሩና ቢሳኩ እንዲህና እንዲያሆኑ ማየት እፈልጋለሁ ቲ ከሚለው የውስጥ መነሳሳት ነው ከራይ ውጪ አንድ ሰው ምንም ማከናወን አይችልም። ምክንያቱም ባለራዩ ሰዎች ሲነሳሳነ ሲመራ ራይ ደግሞ ባለራዩን ስለሚመራው ነው። ራይ ከሌለ አንድ ሰው እይታ የለውም። ባለራ ከሌለ ደግሞ ራይ እግር የለውም። ሁለቱ ሲገናኙ ግን ከዚህ በፊት ይቻላል ተብሎ ያልታሰበ ታላቅ ነገር ይከናወናል። ራይ የሚጀምረው አንድ ሰው የግል ህይወቱም ሆነ ስራው ሊደርስበት የሚፈልገው የመጨረሻው ግብ ምንድን ነው ከሚለው ጥያቄ ነው። ይህንን ጥያቄ በሚገባ መመለስ ራእይን እንድናስተናግድ ይረዳናል። ራእይ ብዙ ጥቅሞች ሲኖሩት የሚከተሉት ጥቂቶቹ ናቸው። የአንድ ሰው እውነተኛ መለዮ በሰዎች መካከል በመልካችን፣ በቁመናችን፣ በሀብታችን፣ በእውቀታችንና በዘራችን ከመታወቃችን ይልቅ በበለጠ ሁኔታ የምንለየውና የምንታወቀው በራእያችን ነው። የአቅጣጫ እርግጠኛነት፣ የግል ህይወታችን ሆነ የምንመራው ስራም ለማከናወንና ወደ የት ለመሄድ እንደፈለገ የሚወስነው ራይ ነው። ራይ ከሌለ የአቅጣጫ እርግጠኛነት የለም። ይህ እርግጠኛነት ነው ሰዎች በውስጥ ግለትና በታላቅ ጉጉት እንዲከተሉና እንዲደግፉን የሚያነሳሳቸው። አቅጣጫ መስመሩን እንዳይለቅ መለኪያ አንድን ዓላማ ይዞ የሚጓዝ ግለሰብም ሆነ ህዝብ ከዓላማው መውጣቱንና አለመውጣቱን የሚመዝነው ከራዩ አንጻር ነው። ስለዚህም ራእይ የስኬታማነትና እንዲሁም ዓላማ አቅጣጫውን ይዞ የመሄዱና ያለመሄዱ ዋነኛ መለኪያ ነው ብንል አንሳሳትም። ራእይ ግልጽና መስመሩን የያዘ ሲሆን፣ አቅጣጫም እንዲሁ ይሆናል። ብዙ ነገር ሞክረህ የህይወትን ግራ መጋባት ማሸነፍ ካቃተህ ራእይን ሞክረው፣ ራእይን ድል ስጠው። ብዙ ነገር ሞክረህ አሁንም የሰዎች ክፉ ተግባር ሰለባ ከመሆን መውጫው መንገድ ከጠፋህ ራይን ሞክረው፣ ራይን ድል ስጠው። ብዙ ነገር ሞክረህ አሁንም ግራ የተጋባ ህይወት ካለህ ራይን ሞክረው፣ ራይን ድል ስጠው። ብዙ ነገር ሞክረህ አሁንም አንድን ነገር ጀምሮ የማቆም አባዚያ አለ ካለህ ራይን ሞክረው፣ ራይን ድል ስጠው። ብዙ ነገር ሞክረህ አሁንም የምር አደርገውን ነገር ለምን እንደምታደርገው ትርጉም አልሰት ካለህ ራይን ሞክረው፣ ራይን ድል ስጠው።